ውድ ቤተሰቦቼ፣ እስቲ የቢኪን ቪዲዮ ልጋብዛችሁ። በዚህ አጋጣሚ የቢኪ አድናቂ ሆናችሁ ላይክ፣ ሰብስክራይብ ማድረግ እንዳትረሱ። ቀጥታ ወደ ቪዲዮ። ከእናቴ ጋር እየበላው እሱ ከደወለ እንደዚህ ምግቤን ቁጭ አድርጌ ነው ወጣው፣ ወጣው ማለት ተመልሼ፣ የእራት አይደገም አምስት ስድስት ሰዓት ስለምናወራ እራት አይታሰበም። ኪብ እና ቢካል በቃ አንተን አገኘው ካደል ጠገብኮላለሁ። እና እሱም እንደዛ ነበር። እራት የማይበላቸው ሰዓቶች አሉ። ጓደኞቹ ምን ይሉ ነበር? ደወለች እጭ ነው በቃ። ስለዚህ በዚሁ መልኩ ሳትገናኙ በስልክ ብቻ እያወራችሁ ቀጠላችሁ? ቀጠልን። ከመቀጠልም አልፎ አበድን። በቃ ይሆናላ የእብደት ማህበል ውስጥ ገባል ማለት ነው። እኔን እያወራኝ የማይፈልግበት ከተማ ይሄዷል። ማይፈልግበት ከተማ ተገኘ እየነዳ በቃ እየነዳ በእግሩም ስሄድ እንደገና እኔም ደግሞ እያወራሁ በእግር እየሄድኩ ከሆነ መሄድበትን መንገድ ስቼ ሌላ ሰፈር ነው የምገኘው። እሱ ደግሞ ሌላ ከተማ ገብቷል። እሱም ሌላ ከተማ ይገባ ገብቷል። ከዛ ምንድነው ስል አንቺ ነሻ ልቤን ወስደሽ ልቤን መልስ መልሽ ነው የምንባባለው ማለት ነው። ከሶስት ሰዓት እስከ አስር ሰዓት አወራን ማለት ነው። ነጋ ከምሽቱ ሶስት ሰዓት እስከ አስር ሰዓት ሊነጋ ሲል ድረስ ነጋ። ይሄ ጆሮ እንትን ነው የፈሰሰው ይሆናል አይደል? ውሃ ትኩስ ውሃ ነው የፈሰሰው፣ እና ሁለቱም ጆሮ ታመመ ብዬ መጀመሪያ ጊዜ ብር መላክ የጀመረው ለሕክምና ብሎ ላከ። አሜን ሳመምኩሽ ያን አዎ፣ እኔ ነኝ ያሳምንኩሽ በሚል ብር እንድታከም ላከልኝ መጀመሪያ። እንዴ ለምታወሩት ፍቅር ነው ይሄ ሁሉ ምን ነበር የምናወራው? በተደጋጋሚ እንደሚያፈቅረኝ እንደሚያገባኝ እኔ በቃ እኔ የምፈልገው ነገር እንደሚያሟላ መማር ካለብኝ እንደሚያስተምረኝ እንደማይበድለኝ እንደማይጎዳኝ እንዳልፈሪ ምን አደርግ ነበረ ምሰደክ ልክ ለረጅም ሰዓት ስለምናወራ ሪከርድ አረጋለሁ ድምፁ ሪከርድ አረግና ድምፁን በማልሰማበት አውርተን ስልክ በምንዘጋበት ሰዓት በኤርፎን ድምፁን አዳምጧል የቀዳሁትን ማለት ነው እና የምናወራውን የእሱን ድምፅ በመደዳ በመደዳ መስማት ነው የምፈልገው የእኔ ድምፅ ሲገባ አናደር ነበር። እና እሱ ይቀዳለ ደሞ ስልኩ ከተዘጋው እንደ ሙዚቃ ነው ማዳመጠው። ምን አለፋ እንደ ሙዚቃ ነው ማዳመጠውና እሺ፣ በቃ የሱን ብቻ ነው መስማት የምፈልገው በቃ ደም ስሬ ውስጥ ገባ የሱ ድምፅ ማለት ነው። እኔን እያወራኝ የማይፈልግበት ከተማ ሄዷል። እ የማይፈልግበት ከተማ ተገኘ። እየነዳ በቃ እየነዳ በእግሩም ሴት እንደገና እኔም ደግሞ እያወራሁ በእግር እየሄድኩ ከሆነ የሚሄድበትን መንገድ ስቼ ሌላ ሰፈር ነው ምገኘው፣ እሱ ደግሞ ሌላ ከተማ ገብቷል። እሱም ሌላ ከተማ ይገባ ገብቷል። ከዛ ምንድነው ስል አንቺ ነሻ ልቤን ወስደሽው ልቤን መልስ መልሽ ነው የምንባባለው ማለት ነው ከሶስት ሰዓት እስከ አስር ሰዓት አወራ ማለት ነው። ነጋ ከምሽቱ ሶስት ሰዓት እስከ አስር ሰዓት ሊነጋ ሲል ድረስ ነጋ። ይሄ ጆሮ እንትን ነው የፈሰሰው ይሆን አለ አይደል፣ ውሃ፣ ትኩስ ውሃ ነው የፈሰሰው፣ እና ሁለቱም ጆሮ ታመመ ብዬ መጀመሪያ ጊዜ ብር መላክ የጀመረው ለህክምና ብሎ ላከ። እኔ ነኝ ያሳመምኩሽ እያለ አዎ፣ እኔ ነኝ ያሳመምኩሽ በሚል ብር እንድታከም ላከልኝ መጀመሪያ። ምንድን ነው የምታወሩት? ፍቅር ሆነ ይሄ ሁሉ ምን በተደጋጋሚ እንደሚያፈቅረኝ እንደሚያገባኝ እኔ በቃ እኔ የምፈልገውን ነገር እንደሚያሟላ መማር ካለብኝ እንደሚያስተምረኝ እንደማይበድለኝ፣ እንደማይጎዳኝ እንዳልፈሪ ምን አደርግ ነበረ ምሰለክ ልክ ለረጅም ሰዓት ስለምናወራ ሪከርድ አረጋለሁ ድምፁ ሪከርድ አረግ እና ድምፁን በማልሰማበት አውርተን ስልክ በምንዘጋበት ሰዓት በኤርፎን ድምፁን አዳምጣል የቀዳሁትን ማለት ነው። እና የሱ የምናወራው የሱን ድምጽ ብቻ በመደዳ መስማት ነው የምፈልገው። የኔ ድምጽ ሲገባ እናደር ነበር እና እሱ ይቀዳል ደግሞ ስልኩ። እንደ ሙዚቃ ነው ማዳመጥ፣ ምን አለፋ፣ እንደ ሙዚቃ ነው ማዳመጠውና እሺ በቃ የሱን ብቻ ነው መስማት የምፈልገው። በቃ ደምስሬ ውስጥ ገባ የሱ ድምጽ ማለት ነው።